ሰላም ጤና ይስጥልን ውድና የተከበራችሁ የገኒ ኢትዮ የዩቲዩብ ቻናል ቤተሰቦች ሰላማችሁ በያላችሁበት የምድር ጥግ ብዝት ሙሉ ትርፍ ይበልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ እንዲሁም ነባር ቤተሰቦቼ ላይክ፣ ኮሜንት ማድረግና ትልሱ። ሰራተኛዋ አደይ ተከታታይ ድራማ በባለፈው ክፍል የባርኮት ፍቅረኛ ቤዛ ኤላን በመጠጥ አስክራ ይዛው ለማደር አስባ ነበር። ነገር ግን ለሊደርሳ ወደ ቤቷ እንድትመን በጥፊ መታ አባራት ነበረ። ከዛም ደግሞ ለባርኮት እውነቱ ሲነገረው ባርኮት ቤዛን በፍጹም ልቡ ስለሚያምናት ይሄ እንዲል ሊሆን ይችላል ብሎ ጥያቄ ሆኖበት ነበር። ለምለም ግን ብታምን እመን ብላ ኤላ ፊት ነበር የነገረችው። ኤላም ይህንን ነገር እኔ አላምንም ሲል መልሶላት ነበር። የሊዲያን ስልክ የወሰዱት ደመቀና ኪንጎ ዛሬም የናኦድን ስልክ ወስደውታል። የዛሬው ክፍል ደግሞ እነሆ ናኦድ እቤት ውስጥ ሴቶችን ለማማለል ጥረት ላይ ነው። ነገር ግን ማንም ሊሰባ አልቻለም። ምናልባት ጆሮ የሰጠችው ብልጣ ብልጥ ነገር ግን ውስጧ ምንም የሌለው ምላሷ እንጂ የህዋ የሆነችው አልይ ጆሮ ሰጥታ እያደመጠችው ነው። ቆንጆ ነሽ ያለች ሲላት እንዲ እኔ ቆንጆ ነኝ እንዴ ጠያለች። ልቧን ሰጥታዋለች። እሱም ስራ መስራት ትችያለሽ፣ በጣም ጥሩ ስራ እያለ ከኩሽና ሰርታ ከኩሽና ውጪ ወጥታ እንድትሰራ እየመከራት ይገኛል። ነገር ግን አደይ በዓላማዋ በአቋሟ የጽነች ነችና አይ እኔ በውዜ በላቤ ሰርቼ ጥሬ ግሬ የማገኘውን ነገር ነው እንጂ በጭራሽ በአንድ ጊዜ ሀብታም ለመሆን ወይም ደግሞ እግዚአብሔርን ደስ የማያሳይ ነገር ሰርቼ ህይወቴን አልለውጥም ብላ ምላሿን መልሳለታለች። ሊዲያ ግን በአቋራጭ ለመክበር ናኦድን ሰምታ ግደ ልትገባ ነው። ወንድሟ ይህን ነገር አያውቅም ማንምም እንዳይሰማም ብሏታል። ምክንያቱም ሁሉም ከሰማ እንዳትሰሚው ስለሚላት ቤዛ ናኦድ ወደ ክፍሏ ሲሄድ ኡኡ ብላ ጮሃለች። ጮሃም አልቀረችው ሁሉም ተሰብስበው ሲመጡ እንዴ መቶ ክፍሌ ገብቶ ገባ ከፍቶ ገባ ብላ ሁሉንም በጩኸት ጠርታቸዋለች። ነገር ግን ዴብ ይህንን ተቋጥቶ እሱንም ከቤት አስወጥቶ ሌሎቹን ደግሞ ስርዓት ይዘው እንዲቀመጡ አድርጉ አድርጓል። ቤዛና ፍቅር ግን በነገር ይተነኳኮሳሉ ስለሚተዋወቁም ተነጋግረናል ተባብለዋል። አደይ ሁሌ የኬችን ስራዋን እየሰራች ትገኛለች። ናኦድ ግን አርፎ አይቀመጥም። ምክንያቱም ሁሌም ሄዶ አንጀት ለመብላት ልጋብዝሽ ስራ ስሬ ከዚህ ላውጣሽ እያለ ይመክራታል። ነገር ግን አደይ በጭራሽ አትቀበለው። ናኦድ ምን አይነት ክፉ ሰው እንደሆነ ልቧ ጠርጥሯል። ነገር ግን ሊዲያ ይህንን ስራ ለመስራት ተስማምታለች። ወንድሟ እንዳያቅም አስጠንቅቋታል። ሊዲያም የነቃው የበለጥኩ የሰለጠንኩ መስሏት ይልቁን ሌላ ማጥ ውስጥ ገብታለች። ወንድሟም ደግሞ አግኝቶ እያባበላት ነበር። ትንሽ ያህቲ እንት እያለ ከሌላው ጊዜ በተለየ ነገሮቿን ላደምጣት ሞክሯል። ቤዛም ደግሞ ቤት ውስጥ ማንም ማዛዥ የለም፣ እኔ ነኝ፣ ናኦድም እዚህ ቤት አይቀመጥም ስትል ዴቭን ፍቅር እንዴት አርጋ አንጀቱ መብላት እንዳለበት ቅድሚያ ነግረዋለች። ቤቴ ስለተቃጠለ እማርፍበት የለኝም፣ ነገር ግን ቤት ተከራይቼ እስከሚሄድ እዚሁ ትንሽ ጊዜ ቆያለሁ እያለ ነገሮችን እንደመከሩ ማንም እንዳልሰማ እያወቁ ነገሩን እንደጠነሰ ሰውታል። ዴቭም ደግሞ ስለሚያዝን አይ ለትንሽ ጊዜ ቆይ ብሎ እሱን እንዲቆይ አድርጎታል። ነገር ግን ቤዛ ማንም እኔ ሳልፈቅድ ከዚህ ቤት ማንም አይኖርም ብትልም ዴቭ ለትንሽ ጊዜ እንዲቆይ አድርጎታል። ነገር ግን በዚህ መካከል ናኦድ ከፍቅር ጋር የተነሰሱትን እንስሳቸውን ከግብ ለማድረስ ደፋቀና እያለ ነው አደይም ወደ ዴቭ ክፍል ገብታ ምሳል ለመጥራት ስትል ፍቅር እዛ ነበረችና ፍቅር ውጪ ከዚህ አለቻት አደይም እሺ ምሳል ጠራችሁ ነው የመጣሁት አለቻቸው አደይ ግን ዴቭን ለፍቅር ስትል እንጂ እሷ መወሰን አቅቷት አይደለም ነገር ግን ፍቅር የምታሰቃያት ዴቭን እንደምትወደው ስለሆነ ስለምታውቅ ነው አደይን በጣም እንደሚወዳት ለቤዛም ነግሯታል። እንዲሁም ደግሞ ለፍቅር ፍቅር አርፈሽ ይወትሽን ቀጥ እኔ ላንቻሉንሽም ብሏታል። ነገር ግን ቤዛ አልበላም አላስበላም አይነት እሷ የምትወደው ኤላን ባርኮትን ግን አደይን አፈቀረ ሲባል በቅናት ተንጨርጭራለች። አደይንም አትፈልጋትም። ሌሊ ከኤላ ወደ ቤት አደይን እንደምትጠይቃት መታለች። ስትመጣም በቃቻው እመጣለሁ፣ አደይን ጠይቂያት፣ ነገር ግን ከቤዛ እንድትርቅ እፈልጋለሁ ብለዋለች። ኤላም ቤዛ ምርጥ ጓደኛዬ ናት፣ ነገር ግን አንቺ እንዳሰብሽ አይደለም ብሎ ነግሯታል። ሊሊ ግን ስጋቷ ከቀን ወደ ቀን ምንም የሆነ ነገር እንደሚፈጠር ገብቷታል። ስትመጣም መንገድ ላይ ኪንጎና ደመቅ አግኝቷቸዋለች። ምንድን ነው ሰውን ስታይ ትረውጣላችሁ? ብላም ስትጠይቃቸው አይ ምንም ብለው ምንም እንዳልተፈጠረ ነግሯታል። ወደ ቤት ስትመጣም ቤዛ ስለ ሊሊ የሆነ ነገር እንደምትጠይቃት ና ያቺ ጓደኛዋ ለምን እንደምታቻት ስጠይቃት ልደበድባ ስትል አደይም ገፍትራት። ምን ፈልገሽ ነው ከኔ እሷ ጋር አጨርሽም ወይ ብላ እንደ ገፈተረቻት ሊሊ ደረሰች። ሊሊ ደርሳ ምን አገባሽ ከዚህ ውጪ ብላ ገፍትራት ውጥታት አለች። ሊዲያ ከቤት መውጣት እንደምትፈልግ መሄድ እንደምትፈልግ ለወንድሟ ነገረችው። ወንድሟ ግን ትንሽ ጊዜ ብቻ ብሏል። ካሌ መለየት አይፈልግምና እናም እሷ ግን ካሌድን ስትለው እያባበለ አንቺ እኮ ተቀልሽ አይደል? ምንም የምትቀብጪም ትንሿ እህቴንሽ እወድሻለሁ፣ ትልቅ ትመስያለሽ፣ ነገር ግን ያው ልጅ ነሽ እያለ እያቆልማመጠ እያወራት ነበር በማለት ግን ላውራት ነው ብሎ ናኦድ ሲመጣ፣ እሺ እህትን ላጫውትልህ ነው ሲለው፣ እሺ ብሎ በጆሮ እህቴን አንድ ነገር አደርጋታለሁ ብትል እገልሃለሁ ብሎ አስፈራራው። ነገር ግን ይህንን ያልሰማው ይህንን ያልሰማው ናኦድ እህቱን እንደሚገናኙ ማታ እንደሚሄዱ ነግሯት ነበር። እህቱም ደግሞ ስራ ልትጀምር አይደል፣ ለዛም ደግሞ እሺ ኤላጋደርሺ ልምጣና እመጣለሁ ብላው ቶሎ ሄደች። ኤላ ጋር ስትሄድም ቤዛ ስለ ሊሊ ከናኦድ ጋር የሆነ ነገር ጀምራለች እያለች ክፉ ክፉ ነገር ለመንገድ ሞክራለች። ነገር ግን ኤላ ቤዛን ለመስማት ጆሮውን ሰጥቷት ነበር። ይህን ነገር አላውቅም ብሎ አልነበረ። በመሀል ግን ሊዲያ መታ እንዲህ አንቺ እዚህ ነሽ እንዴ? ምን ትሰሪያለሽ? ብላ ኤላን እንደምትወደውና እንዲያቅፋት ጠይቀችው። ኤላንም አቀፈችው። በዚህ መሀል ነበረ ቤዛ በናፍቆ ቤዛ በቅናት ጭሪ ያለችው። ግን ደግሞ እንዲታወቅባት አትፈልግምና ዋጥ አድርጋት ዝም አለች። ከዛም ሊዲያ ተነጫንጫ፣ በቃ እንደውም እንዲሄድ ነው ብላ ወጥታ መንገድ ላይ ናኦድ ጠበቃት። ናኦድንም እንዴ፣ በቃ ልንሄድ ነው በቃ አለችው። አዎ፣ ስለዚህ ልብስ ልቀይር ስትለው አይ፣ ልብስማ አትቀይሪ እንዲሁም ያምርብሻል ብለው ብላት ከመንገድ ይዟት ወደ ወደሚፈልገው ቤት ይዟት ሄደ። ሊዲያም ምንም ያላወቀችው እሱን ተከትላ ባዶ ቤት ውስጥ ሄደች። ከኋላ እየመጣች የነበረችው ቤዛም ተቃቅፈው ሲሄዱ ስታይ እንቲ እነዚህ ደግሞ ወዴት ነው የሚሄዱት በጨለማ ተያይዘው? እያለች እየተከታተለቻቸው ነበር። እቤት ግን ወንድሟ ዴቭ እየፈለጋት ይገኛል። ስልኳም አይሰራ ሄዶ እና ደይን ሲጠይቃቸው አይ አናውቅም፣ ምናልባት ኤላ ጋር ሄዳ ይሆናል። ሊሊም አይ ኤላ ጋር ሄዳ ይሆናል፣ ኤላን እንድታደር ጠይቃ ይሆናል። እናም ጧት ስለሚሄድ ወደ ቤት እንድትመጣ አድርጋታለሁ፣ አትጨነቅ ብላ አረጋጋችው። ነገር ግን እሷ ሆድ ሆዷን እየበላት ነው። ናኦድ ምን ሊያደርጋት ይችላል ይደፍራት ይሆን ወይስ ምን ሊያደርጋት፣ ይሸጣት? አብረን የምናይ ይሆናል። ሰብስክራይብ